የጤና ባለሙያዎችን የጥቅማ ጥቅም ጥያቄ በየደረጃው ለመመለስ የአዲስ አበባ ከተማ አስተዳደር ሲያደርግ የነበረውን ጥረት አጠናክሮ ይቀጥላል ሲሉ ከንቲባ አዳነች አቤቤ ተናገሩ። የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሐሳብ ከጤና ባለሙያዎች ጋር ከተማ አቀፍ የማጠቃለያ ውይይት በአዲስ አበባ ተካሂዷል። አዲሱ ዳዊት ተጨማሪ አለሁ። አዲስ አበባ ላለፉት 15 ቀናት በየክፍለ ከተሞች ከጤና ባለሙያዎች ጋር ሲካሄድ የቆየው ውይይት በከተማ አቀፍ መድረክ ተጠናቋል። በመድረኩ የተገኙ የሕክምና ባለሙያዎች ለባለሙያውና የሕክምና ተቋማት መስተካከል ስለሚገባቸው ጉዳዮች አነስተዋል። የኑሮ ውድነቱን የሚመጥን ደመወዝና ጥቅማ ጥቅም ቢፈቀድልን የሚለው ከጥያቄዎቹ መካከል ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው የደሞዝ ጥያቄው በሀገር አቀፍ ማሻሻያ የሚመለስ ነው ብለዋል። እንደ ጤና ባለሙያ አስራ ሶስት ሺህ ብር የሚከፈለው ባለሙያ ሀውስ አለዋንሱ በጣም ትንሽ ነው አዲስ አበባ ውስጥ ያሉትን የቤት ኪራዮች እናውቃቸዋለን። እንደው ከከተማ ወጥተን ራቅ ብለን እንኳን እንከራይ ብንል ትራንስፖርቱን እናውቀዋለን። እየተከፈለን ያለ ደሞዝ ምንም እንኳን ስራችንን የሚመጥን ባይሆንም፣ እንዲያው ኑሯችንን ሊደጉም በሚችል መልኩ ይሆን የሚል ጥያቄዎች ተነስተዋል። በዛን ሰዓት ላይ መድረኩም ላይ የነበረው በጥሩ ምላሽ ነው የተሰጠው። አንዱ ይሄንን ጥያቄ ያው ከንቲባችን ምን አስበዋል እዚህ ላይ የሚለው የቤት ኪራይ ኬት ምን አይነት የቤት ኪራይ ነው? በስድስት ሺህ ብር ውስጥ እንኳን ሳይበላ ሳይጠጣ ልኑር ቢል በምንድን ነው ተከራይቶ የሚኖረው? እነኚህን የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ ደግሞ የጤና ሪፎርም በሚለው ፓኬጅ የጤና ሪፎርም በሚለው ፓኬጅ እንደ ሀገር የተያዘ ጉዳይ ነው። ጤና ሚኒስቴር ሙሉ እንደ ሀገር እስታንዳርዱን ለማስጠበቅ ጥናት እያደረገ ነው። እስከዛው ድረስ እንደ አዲስ አበባ አስተዳደር ዝም ነው ወይ ያልነው፣ በየመስሪያ ቤቱ ያለው ገቢ በቂ ስለማይሆን ከገበያው ጋራ ኮምፒት ማድረግ ያቅታቸዋል። የሸማቾች የህብረት ስራ ማህበራት ሱቆች ያስፈልጋሉ። በከተማው ድጎማ ምርት እናድርስ፣ ከየተቋሞቻቸው ጋር መግዛት ይቻሉ ያልነው ይሄ ስለሚገባን ነው። የጤና ተቋማት ደረጃቸውን የጠበቁ አለመሆንና የግባት ችግርም ባንክሮ መታየት ይገባዋል። በጤና ባለሙያዎች የተነሳ ሀሳብ ነው። ከተማ አስተዳደሩ የጤና ተቋማትን ነባሮችን እያሻሻልና አዳዲሶችን ደግሞ በብዛት እየገነባ ስለመሆኑ የገለጹት ከንቲባዋ በቀጣይ ጉድለቶችን ለመሙላት ይሰራል ብለዋል። በተለይ ጤና ጣቢያ አካባቢ ላይ ያለው በርካታ የማስፋፊያ ስራዎች አሉ። ግን አሁንም የምንፈልጋቸው ነገሮች አሉ። እኔ እንደ ራሴ የጤና ጣቢያ ሰራተኛም ሳይቀር አስተባብረን ራሳችን የምንሰራቸው ስራዎች አሉ። ግቢ ውስጥ ማለት ነው። የሆነ ነገር ስንቸገር ሰራተኛ እናስተባብራለን፣ ከሰራተኛ ገንዘብ እንሰበስባለን፣ የጎደለንን ነገር ለማድረግ ጥረት እናደርጋለን። ሌላው የሥራ ቦታዎች ምቹ መሆን። ባይገርማችሁ ሆስፒታሉ ተሰራ እንጂ ውስጡ ወንበሩ ተሰባብሮ፣ ኢቭን ዶክተርና ነርስ ቁጭ ብሎበት የሚሰራበት የለው። ዳግማዊ ሆስፒታል እኮ በ1902 ነው የተመሰረተው። በውስጡ ኤምአር መኖር የለበትም፣ ሲቲስካን መኖር የለበትም። ሁለተኛ ደግሞ ሌላ ይቅርና አልትራሳውንድ መብዛት የለበትም የለም። በአሁኑ ሰዓት የጤና ተቋሞቻችንን ለማሻሻል፣ አዳዲሶችን ለመገንባት ብዙ ጥረት አድርገናል። መሀል ዘውዲቱ ትልቅ ጫና ስላለበት ቀድሞ ያለው ተቋምና አሁን እየገነባን ያለ ነው፣ አይገናኝም። ስሙ ግን ማስፋፊያ ነው። ይሄ ብቻ አይደለም። ሶስት አዳዲስ ሆስፒታሎችን ነው። አበበች ጎበና እናቶችና ህጻናት ሆስፒታል በዚህ ለውጥ ዘመን ነው። በዚህ ደረጃ እናት ተከብራ ባለሙያውም ጫና ቀንሶለት እናት አንድ ክፍል ለብቻ ፕራይቬት ሩም አግኝታ ማዋለድ የጀመረ ነው። በተሻለ መጠን አቅማችን በፈቀደ ደግሞ ረጋ ብለን እነኚዎቹን መሳሪያ ሞልተንላቸው ባለሙያ ሟልተን ወደሚቀጥሉት ትንሽ ርቋቸዋል ወደ ተባሉት ፊታችንን የምንመልስ ነው የሚሆነው። በመጨረሻም የመድረኩ ተሳታፊ የህክምና ባለሙያዎች ችግሮች እንዲቀረፉ እየጠየቅን ሙያዊ ስነ ምግባራችን ጠብቀን የህክምና አገልግሎታችን አጠናክረን እንቀጥላለን ብለዋል። ብናኮርፍ፣ ባይመቸን፣ ደሞዝ ቢያንሰን ሆስፒታል ዘግተን ሳይሆን የምንወጣው ቀኝ እጃችን ላይ ጥቁር ሪባን አስረን ነው። የምንሰራው ስራ ይሄ ነው የኛ ኢቲክስ ሁሉም ሰራተኛ እንደ ጤና ጣቢያ ለብል እየሰራን ያለንበት ሁኔታ መኖሩን እንዲታወቅ ስራ አናቆምም። ግን እናንተም እዩና ከኛም ውጭ ያሉ በዚህ ምክንያት የወጡ ሰዎችም ካሉ ቀረብ አርጎ በማወያየት ዲስከስ በማድረግ እኛንም ብትረዱን እላለሁ። አመሰግናለሁ።